እጅግ በአስደማሚ ድል ከፍሎልናል ማለት ነው። ስለዚህ የዛሬው ውሎ ባጭሩ ይህን ነው የሚመስለው። የሩስ ምናልባት የሁለቱም ኮር የእያንዳንዱን ክፍለ ጦር እንግዲህ ምርኮኞችንም በእጃቸው ላይ ነው የሚገኙት በየ ክፍለ ጦሮቹ የሜጀር ጀነራሉ ባንታባ ተወርዋሪ ክፍለ ጦር በአሁኑ ሰዓት ከአስር በላይ ምርኮኞች የብሬን ስናይፐር፣ እና ሌሎች የነፍስ ወከፍ መሳሪያዎችን በምርኮ ላይ ይዟል። በተመሳሳይ የጠላት ኃይል እንደተበተነ ስለሆነ አሁንም ድረስ በየቦታው እየተለቀመ እየተያዘ እየመጣም እጁን እየሰጠ ነው። ምናልባትም ድሉ ገና ያልተጠናቀቀ ነው። ሞር አማራ ፋኖ አንድነት በጎንደር በአንደኛ ኮር ውስጥ ያሉትን ራሳቸው በዝርዝር የሚያቀርቡ ይሆናል። በሁለት መቶ ስድስተኛ ኮር ውስጥ ያሉ ክፍለ ጦሮችም የክፍለ ጦርና የኮር ህዝብ ግንኙነቶች አሁን ለወገን ድሉ ቶሎ መድረስ እንዳለበት ተወያይተን የኮር አመራሮቹ የሰጡት አቅጣጫ ነው እኔ የማስተላልፈው የተወሰነ ኔትወርክ ስላገኘን ሌሎቹ ደግሞ በዝርዝር የሚተርኩት ምናልባትም ከሳምንት በላይ ሊተረክ የሚገባው ከፍተኛ ጀብድ ነው የተሰራው። ዛሬ ጀብዱን እጅግ ልዩ የሚያደርገው ደግሞ በወገን መካከል በጥቃቅን ልዩነቶችና በመሰሪ ሰዎች አካሄድ ይፈጠራል የተባለው ክፍተት በአንድ ላይ ቁሞ ዋናውን ጠላት የአማራን ከምድረገጽ ሊያጠፋ የመጣውን ጠላት የመከተበት መንገድ እጅግ የሚያስደምም ተገጣጣሚ ድል ነበር የተገኘው። የሩስ ዛሬ እንደዚህ ላይ አንድ አንድ ጥያቄ ላንሳልህ። ትናንትም እየሰማው ስለነበር ነው። ሁለት መቶ ስድስተኛ ኮር ኮርና ያው በዛኛው በኩል ደግሞ ያው የራሳችሁ ወንድም የራሳችሁ አንድ ትግል ላይ የወጣውን አካል ለማጣላትና ለማባላት የተጀመሩ ነገሮችን ለመቅረፍ በወንድማዊነት ለመመካከር ቁጭ ብላችሁ የተወሰነ ስምምነት ላይ መድረሳችሁን ጠላታችሁ አንድ መሆኑን፣ አላማችሁ አንድ መሆኑን የተነሳችሁበት ጉዳይም አንድ መሆኑንና ጠላትን ድባቅ በመምታትም ከስምምነት ላይ መድረሳችሁን በተወሰነ ደረጃ መረጃው ደርሶን ነበርና እንደው ትላንትና ከነበራችሁ ውይይት ለሌሎችም፣ ለሌላው አካባቢም እንደዚህ ችግር ለመፍጠር እየገቡ ላሉት፣ በእናንተ መካከል ክፍፍልን ለሚፈጥሩትም እንደው ምናልባትም ትምህርት ይሆናል ብዬ ስላሰብኩን ይሄን ጥያቄ ማነሳልህና ትላንትና ይሄን ውይይት አድርጋችሁ ነበረ። ከዛ በኋላ ደግሞ ይሄንን ጠላት በጋራ በመደምሰስ ላይም ከስምምነት መድረሳችሁንም በመረጃ ደረጃ ደርሶ ነበርና እንደው ይሄ አጠቃላይ እናንተ ጋር ገብቶ ሊከፋፍል የሚፈልገው እንዳለ ሆኖ እናንተ ደግሞ በጥበብ እየተወያያችሁ ትግሩን ወደፊት በማስቀጠል ረገድ እያደረጋችሁት ያላችሁትን ነገር እንደው ምን ውጤት አስገኘ የሚለው ነው። እሱ ላይ እንደው በደንብ ብትነግረን ለሌላውም አካባቢ ትምህርት ይሆናል ለኢትዮጵያ ሕዝብም እናንተ መስማት ለሚፈልገው አንድነታችሁን፣ ድላችሁን ለመስማት ለሚናፍቀው የቆየቀ የኢትዮጵያ ሕዝብም ትልቅ ብስራት ይሆናልና እንደው እንደሱ አይነቶች እሱ ላይ ያለውን ነገር ብትነግረን። ግልጽ እኮ ነው እየሩስ ምናልባት ወደ ተግባር የመግባት ጉዳይ ካልሆነ አብዛኛው ሰው ስለ አንድነት ደጋግሞ ደጋግሞ ይነገራል። ከሚነገረው በላይ የትናንቱ በከፍተኛ አመራሮች እውነት ለመናገር አንዳንድ ጊዜ በጥበብ የሄደው አመራር የሚሆነው ምናምን ፊደል የቆጠረው የትምህርት ደረጃ ያለው የተለየ ተደርጎ ይቆጠራል። እና ይሄ እንደውም እንደው የተሳሳተም ይሆናል አንዳንድ ጊዜ። ብዙዎች የጦር መሪዎች፣ ብዙዎች አርበኞች በጣም ብዙ ጊዜ ፖለቲካ ጭምር ትግስትን ችሎታን ከናርበኛ ደረጃና ሌሎቹ ታላላቅ መሪዎቻችን ጭምር እንማራለን። ይሄ የሚያሳየው ምንድን ነው? በብስለት በቃ የሚኖር ህይወት ነው። ይሄ የሚኖር ህይወት የሚሰጥለት ከሚዲያ እንዲሁ ዝም ብሎ የተሻለ ቦታ ላይ ትንሽ ሰላም ያለው ላይ ሆኖ እንደሚወራው ምናምን አይደለም። መሬት ላይ ያለ ሰው ምን ያህል አንድነት እንደሚያስፈልግ በጥንቃቄ ያውቀዋል፣ በቃ በአንክሮ ያውቀዋል። ስለዚህ ያ በተወሰነ መልኩ እንዲወጥ፣ ይሄም ያለቀ ነገር አይደለም። ምክንያቱም አንዳንዶቹ የሚዘውራቸው በርቀት ተቆጣጥሮ በረጅም ገመድ እንዘውር የሚሉ ሰዎች ስላሉ ነው እንጂ ብዙዎቹ ወንድሞቻችን ጋር አብረን የከረም አብረን የበላን አብረን በአንድ ተራራ ተኝተን ያደርን ወንድሞች ስለሆን ብዙ ችግር የለም፣ መሰረታዊ ችግር የለም። ግን አንዳንድ ጊዜ ያልሆኑ ተልኮዎችን በማንገብ በወገን ላይ ብዙ ወንድሞቻችን እንድናጣ ያደረጉ ሰው ዛሬ ስን አንድነቱ ስለተገኘ ወደድ ብቻ ማውራት ስላለብን ነው ወደዚኛው የምመለሰው። ግን ጠላት ይህን ይሰማ ስለነበር ከጋይንትም፣ ከስቴም፣ ከስማዳም ከሰዲሙጃም ያለንትን እንደዚህ ሆኑ ሊገጥሙ ነው እንዲልሉ ነው የሚል ነገር ይሰማ ስለነበር ዛሬ ያን ክፍተት ሊጠቀም ሲመጣ ብቻ የተገኘው ድል፣ መቼም በዚህ ያልተደሰተ ሰራዊት ያልተደሰተ የማህበረሰብ ክፍል ያልተደሰተ አመራር የለም። እና ይሄ ብቻውን ዛሬ ብቻ የተገኘው ደስታ እውነት ለመናገር ነገ በአማራ አንድነት ውስጥ አብረን ስንቆም የሚፈጠ ደስታ በመጠኑ እንዲሆን ያሳየን ነው። እና እውነት ለመናገር ለዚህ ህዝብ ስንል እኛም ራሳችን ላለመጥፋት ስንል በአንድ ላይ መቆማችን ጠላት በአንድ ላይ ቆመን ብናጨበጭብ ብቻ አራት ኪሎ ይናዳል፣ አይደለም የተኮስ ኒደንበት ማለት ነው። በቃ ስራ ስርዓቱ ያለው አንድ አይሆኑም በሚል ገልቶ ፕሮፓጋንዳ ላይ ነው የቆመው ስርዓቱ። አንዳንድ ጊዜ ደግሞ ያን እውነት በሚያስመስል መልኩ መሬት ላይ ያልተገቡ መገፋፋቶች ሲከሰቱ ያን ለመጠቀም ሙከራ ያደርጋል። የዛሬው ድል ግን እውነት ለመናገር በሁለቱ እዞች በአማራ ፋኖ ጎንደር ጠቅላይ ግዛት እዝና በአማራ ፋኖ አንድነት በጎንደር ባሉ ሁለት ኮሮች በኮሮች ውስጥ ባሉ ብዛት ባላቸው ክፍለ ጦሮች ውስጥ የተከናወነ ጀብድ ነበር። ጠላትም ምናልባትም ከጠበቀው በላይ ሳይሆን በጭራሽ ያልገመተው ሽንፈትን ያስተናገደው። እንግዲህ ነገ ደግሞ ኔትወርክ ሲገኝ በሁሉም አቅጣጫ የተያዙ ምርኮኞች፣ የተገኙ መሳሪያዎች አስፈላጊ ከሆነ በቪዲዮም ተደግፈው ለደጋፊዎቻችን፣ ለሕዝባችን እና ለሚዲያዎች እንዲደርሱ ይደረጋል ማለት ነው። እንደው ረዳት ፕሮፌሰር የመጨረሻ ጥያቄ ይሁን፣ መንገድ ላይ ምነህ እንዳሊዝህ ብዬ ነው። ነገር ግን እንደው እንደ ጎንደርም እንደ አማራ ፋኖ አጠቃላይ እንደ አማራ ፋኖ ከመጀመሪያ ትግሉ ከተጀመረበት ሀጥ ብሎ ከጀመራችሁ ጀምሮ እንደው ጎንደር ላይም ሸዋም ላይ በልጎጃም ላይ ወሎም ላይ በሁሉም በኩል የሚመዘገቡ ድሎችም አሉ። አሁን ጎንደር ላይ ይሄ የሰው በላው ቡድን ከአንድ ቦታ አንድ ቦታ መንቀሳቀስ ከአንድ ቦታ ሄደው የሆነ ነገር መተንኮስ እንጂ አቅም ኖሮት የመዋጋትም አቅሙን እያጣ ባዶ እየሆነ የመጣበትም ሁኔታ መኖሩን በተደጋጋሚ ከእናንተም እየሰማን ነበርና፣ በተለይ ደግሞ የዛሬውን ድል አሁን አንተ ስትገልጸው እኔ ልቤን ምን ያህል እንደተሰማኝ እኔ ነው የማውቀው። ማለት አንተ ቦታው ላይ ያለው እንግዲህ እንደሚሰማህ መገመት ይቻላል ና እንደው አሁን ባለው ሁኔታ እናንተ እንደው ጎንደር እንደው እንደ ጎንደር ግለጸው ብትባል ጎንደር ላይ ያለው የሰው በላው ቡድን ኃይል እውነት እንደው በአንድ ቀን ብትነሱበት እንደው ጠራርጎ ለማስወጣት እንደው ይሄን ያህል ሰዓት ይፈጃል፣ ይሄን ያህል ጊዜ ይወስድብናል ብሎ እንደው መገመት ራሱ በዛ ደረጃ መናገር ይቻላል? ደንም እኮ የሩሳ በዚያ ደረጃ ካየ ነው እውነት ለመናገር አንዳንድ ጊዜያዊ ፕሮፓጋንዳ እንዳይመስል ሲጀመር፣ የአማራ ትግል ፕሮፓጋንዳም የለውም አልተሰራለትም። ፕሮፓጋንዳም ኩርዛት ማተር ያለው እውነት እንኳን በትክክል አልተነገረም። አማራ የሚታገልበት ኮዝም የሚያገኘው ድልም በትክክል ቢናገር ቢነገር ቢዘከር ከፕሮፓጋንዳ በላይ ነው። ስለዚህ አሁን የጎንደር ጠቅላይ ግዛት ህዝብ ያና የአማራ ፋኖ በጎንደር ሙሉ ኃይል በጥራት ላይ በአንድ ቀን ተመሳሳይ ዘመቻ ቢያውጅ ምናልባትም እንደው የአድዋን ሪከርድ ይሰብራል ብንል አባቶቻችን መጋፋት እንዳይሆን የአንድ ቀን ውሎ ነው ሊሆን የሚችለው። ኢየሩስ የአንድ ቀን ውሎ ዘመቻ ነው ሊደረግ የሚችለው በጠላት ላይ በአንድ ወረዳ ቤት፣ ለምሳሌ የገጠር የወረዳ ከተማ ላይ በከተማዋ እኮ ፋኖ ሲፈልግ ሁለት ሶስት ቀበሌ ባላት የገጠር ከተማ የወረዳ ከተማ ላይ ሲፈልግ በየትኛውም ፓርት እኮ አቋርጦ መሄድ ማለት ቀመጓጓዝ እንደፈለገ እኮ ነው የሚንቀሳቀሰው የአንድ አንድ የወረዳ ከተማ እንኳን ጠላት ያልተቆጣጠረበት ሁኔታ ነው ያለው። ዳግም ይህ እንደምናገረው በተለይ በተለይ ከቅርብ ጊዜ ወዲህ ጠላት የልብ ልብ ተሰምቶ እየተንቀሳቀሰ ያለ በአማራ ምድር ላይ በሁሉም ነው። ይሄን ሊሆን ሚችል ዛ እንደ ጎንደር ማውቀው መናገር የሚችለው ጠላት እየተንቀሳቀሰ የሚገኘው ፋኖ አንድ አይደለም። የዚኛው አደረጃጀት፣ የኛው አደረጃጀት በሚል እንትን ነው። አንዳንድ ጊዜ በሚዲያም ስምሪት ሰጦ የአንድ ደርጋሴ መምሰል የአንዱን ፎቶ ፕሮፋይል በማድረግ መሬት ላይም ጭምር የተለያየ በታገዩም በትግል መሪውም አንዳንድ አሉባልታዎችን በመንዛት ይህን ነው እንግዲህ እንደ ተስፋ ቆጥሮት ያለ። በእርግጠኝነት እንግዲህ እግዚአብሔር ረርቶን በቅርብ ጊዜ ደግሞ እነዚህ ክፍተቶች ታርመው ድላችን ቅርብ እንደሚሆን ተስፋለን፣ አንጠራጠርም። ማንጠራጠር እግዚአብሔር ከኛ ጋር ነው። ቀረ ምትለው ለሌላውም ማስተላለፍ የምፈልገው ምትለው መልእክት ካለ በውጭ ላለው የአማራ ተወላጅ የሚሆን በውጭ ላለው ኢትዮጵያ የሚሆን በአጠቃላይ ለኢትዮጵያ ሕዝብም ይሁን ለማንም እንደው ቀረ ምትለው ባስተላልፍላቸው እንደው ወቅታዊ ነው ምትላቸው መማይ ምትለው መልእክት ካለ እድሉ ልስጥህ። አመሰግናለው። ይርዳው በየማን የተለየ ነገር የለኝም፣ ግን ሁሉም አማራ ሁሉም ኢትዮጵያዊ ይሄ ድል ይሄ ትግል የኔ ነው በሚል በተነቃቃ ሞራል የሚሆነውን ለትግሉ የሚያስፈልገው የሚችለውን ነገር ሁሉ እያደረገ እያገዘ መሄድ ይኖርበታል። ይታወቃል። ይህ ህዝብ ባይተዋር የሆነ ጥፋት የታወጀበት ህዝብ ነው። የተለየ አጋር፣ የጦር መሳሪያ በተለየ ሁኔታ የሚያቀርብለት ተተኳሽ የሚያቀርብለት ሎጂስቲክስ የሚያቀርብለት ኃይል እንደሌለ ይታወቃል። ስለዚህ ስንቅም ትጥቅም ምንም ልብም ሌላ ምንም አይነት ሞቲቬሽን ሳያስፈልገው በራሱ የራሱን እጣ ፈንታ ለመውሰድ የሚታገል ህዝብ እንደመሆኑ የዚህ ህዝብ አብራክ ውስጥ የወጣ ማንኛውም ኃይል ደግሞ እውነት ለመናገር እንቅልፍ አልባ ይህን ትግል ማገዝ መቻል አለበት። ታሪካችን በጋራ መጻፍ ትግላችን በጋራ መታገል የማይቀረው እንድላችን ይህን እርግጠኛ ሆኜ ነው የምናገረው። የማይቀረውን የአማራ ድል ደግሞ በጋራ አክባሪ የጋራ ተሳታፊ መሆን ያስፈልጋል። ይሄን ነው ማለት ነው የምፈልገው። ከልብ ከልብ ነው ማመሰግነው ረዳት ፕሮፌሰር እያሱ አባተ የአማራ የአማራ ፋኖ ህዝባዊ ድርጅት ምክትል የውጭ ጉዳይ ኃላፊ እንዲሁም ደግሞ የአማራ የጎንደር ጠቅላይ ግዛት እዝ የሜጀር ጀኔራል ውባንተ አባተ ቶርዋሪ ክፍለ ጦር ዋና አዛዥ ስለሰጠህ መረጃ ከልብ ነው የምናመሰግነው። እግዚአብሔር ከእናንተ ጋር ይሁን፣ ድል ምንጊዜም ከእናንተ ጋር ይሁን። በሌሎች ድሮች መልሰ እንገናኛለን። እግዚአብሔር ይስጥል ሊላውኑ ሰላም ጤና ስጥልኝ የተወደዳችሁ የኢትዮ 360 ምኒልክ ቴሌቪዥን አድማጭ ተመልካቾቻችን በእያላችሁበት እንደምናላችሁ መርሃ ግብሮቻችን ቀጥለዋል። በተለይም በአማራ ፋኖ ሸዋ ጥቅላይ ግዛት እዝ በኩል ከሰሞኑ እየተደረጉ ያሉ የአባት አርበኞች ስልጠናና ምርቃት መርሃ ግብሮቹ እንደቀጠሉ ናቸው። በዚህ ጉዳይ ላይ አጭር ማብራሪያ እንዲሰጠኝ የአማራ ፋኖ ሸዋ ጥቅላይ ግዛት እዝ የሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ኢንጂነር አዶናይ አበበን ጋብዣለሁ። አብራቸውን ቆዩ። ጤና ይስጥልኝ አዶናይ፣ እንደምን አለ። እንዴት ነ ጌጥዬ፣ እንዴት አላችሁ አድማጮች? እኛ በጣም ደህና ነው እግዚአብሔር ይመስገን እኛ በጣም ደህና ነን። እስኪ አባት አርበኞችን በየቀጠናው እንግዲህ ባለፉት ወራት ጀምሮ አሁንም ስልጠናዎች እንደቀጠሉ ናቸው። ምርቃቶችም በተለያዩ ቀበሌዎች፣ ከተሞች ሲደረጉ እያየን ነውና አላማው ምንድን ነው? ከአላማውን ጀምር እስኪ። አባት አርበኞችን በዚህ ደረጃ ማሰልጠን የተፈለገበት አላማ ምንድን ነው? አዶናይ። አመሰግናለሁ እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት የትጥቅ ትግል እንቅስቃሴ ከጀመረበት ጊዜ አንስቶ ወይም ወደ ስርዓቱ መተኮስ ከጀመረ ጊዜ አንስቶ ሸዋ ውስጥ ብዙ የተፈራረቁ የፖለቲካ አውዶች አሉ። በተለይ የሸዋ ቀጠና የኦነግ ኃይሎችም የብልጽግና ጥላት ብለን ወደ አፈሙዝ ያዞርንበት የብልጽግና ኃይልም የኦነግም ሌላ ፍላጎት ያላቸው አማራ ጥልቅ ድርጅቶች ሁሉ የሚፈለፈሉበት በቅርብ የሚገኝ ቀጠና እስከመሆኑ ድረስ ማህበረሰባችን እንደ ማህበረሰብ የህልውና አደጋው በአንድ ዘረኛ ፓርቲ ላይ ብቻ ሳይሆን፣ ብዙ ኃይሎች አሉ፣ ብዙ ተዋናዮች አሉ፣ ቀጠናው ላይ ማለት ነው። ስለዚህ የአማራ ህዝብ የገባበት የህልውና አደጋ እስከሚቀለበት ድረስ በተለይ የሸዋ ውስጥ ያለው ደግሞ በአራቱ አቅጣጫ የከበበንን ጠላት ለመመከት ለማፈስ ማህበረሰብ እንደ ማህበረሰብ በማደራጀት የመጀመሪያው ቅድመ ሁኔታ ነው። ስለዚህ ይህንን ሀይል ከመመከት አንጻር የመጀመሪያ ዓላማው ሸዋ ውስጥ ያለው እንዳልኩ ሰፊ ጥላት ነው ያለው። በጎን የኦነግ ሀይል እንቅስቃሴ ያደርጋል። ማህበረሰብን እንደ ማህበረሰብ ያጠቃል። አዝመራውን ያቃጥልበታል። ቤትን ያቃጥላል። አርሶ አደርን ማሳው ላይ ይገላል። ይህ ኃይል የሚመከተው በእኛ ብቻ ሳይሆን ማህበረሰቡ እንደ ማህበረሰብ በወታደራዊ አደረጃጀት መኖር አለበት። የአማራ ሕዝብ ተኳሽ ነው። ነፍጥ አንግቶ ነው የኖረው። ነገር ግን ወታደራዊ እውቀቶችንና እንደ ማህበረሰብ በአንድነት ተደራጅቶ ሲጠብቅ ደግሞ የሚያልፈው ነገር ስላለ ነው ይህንን ያደረግነው። ስለዚህ አባት አርበኛ ዋናው ዓላማ ከጥላት ስራ ላይ ፋንዛ ማህበረሰብ እንደ ማህበረሰብ ጠንካራ የሆነ ወታደራዊ አደረጃጀት የሚያስፈልገው ከጓድ ጀምሮ ማለት ነው፣ ከታች በመቶ በሻለታ በብርጌድ እንዲሁ በክፍለ ጦር። አሁን ደግሞ እየተሰበሰበ በአንድ እንደ ቀጠና ወጥነት ያለው ትዩዋ አደረጃጀት ከፋኖ ጋር ማለት ነው እየተፈጠረለት ይገኛል። አንተም ባለህበት ሲመረቅ የነበረው ሰፊ ሀይል ነበር። በዚህ በራሳውም የጣምባበር ዙሪያውን አሁን እየሰለጠነ እየተመረቀ ነው። በመንዝም ልዩ እንቅስቃሴዎች አሉ። በመራ ቤቴም ሰፊ የማደራጀት ስራ እየተሰራ ነው። ሞጃና ወደራ ሳሲት ላይ ሰፊ ሀይል ተያጥቆ ተደራጅቶ ሰልጥኖ ተዘጋጅቷል። ስለዚህ በሁሉም አካባቢዎች ላይ ብቻ ሸዋ ውስጥ ያለው ሀይል በአባት አርበኛ ደረጃ በመምሪያ ተዋቅሮ ከፍተኛ ስራ እየተሰራበት ነው። ማህበረሰባችንን እንደ ማህበረሰብ ካለው ከአማራ ጠል ሀይል ሁሉ ጋር ራሱን እንዲጠብቅ ነው የተደራጀው። ዋና አላማው ይሄ ነው። እንግዲህ ይሄ አሁን በየቀጠናው በየቀበሌው የምታደርጉት የአባት አርበኞች ስልጠና እንደ ብሄራዊ መሰረታዊ ውትድርና ተደርጎ ሊወሰድ ይችላል። ያው በጣም ጥሩ ጥያቄ ነው ይሄ። እንግዲህ የጥሩ ጥያቄ ላይ ነው ያቆምነው ጌጥዬ። አንዳንድ ምናልባት የስራ ስንነጋገር በቡድብ ሊኖሩ ይችላሉ። አድማጫ ጠቀም ጠይቃለሁ ጌጥዬ፣ እንግዲህ የፋኖ ኢንጂነር አዶናይ ጋር ያደረግከው ውይይት ልክ ምን ቀጥለው ይሆናል እንግዲህ መሰረታዊ ስልጠናው ምን ይመለከታል የሚለው ደራራ ሲጀምር ያስቆምነው እና አጠቃላይ ሙሉ ፕሮግራሙን ካፈል የነበረውን ቆይታ ወደ በኋላ ምንመጣበት ነው። አንተ መጀመሪያ ሀሳብን በአጭሩ እንድታጠቃልል ነው። እንግዲህ የፋኖ ሸዋ ላይ ነበር የገባው ከወሎም ከሸዋም እንግዲህ ወደ ሌሎችም የሚሄድ ነው እና አሁን የፋኖ አቅም ያለበትን ደረጃ እየገለጽክል ነው። እንግዲህ በዙ ጌጥ እንድታጠቃልል ነው ሀሳብን በዛው አብረህም የውና እንግዲህ የፋኖ ኃይል እያመጣበትን አስገማሚ አስደማሚ ለውጥ አሁን የፋኖ ኃይል ምን ደረጃ ላይ ያለው ምን ያደረገ ነው የሚለውን ነገር ይዘን በቀጣይ ደግሞ ለሚሄድባቸው ርቀቶች የፋኖ ኃይል በቀጣይ ለሚገሰግስባቸው መንገዶች እና ይህንን አሁን እየታገሉ ያለውን ገዳይ ቡድን ለአንዴና ለመጨረሻ ጊዜ አሸንፉ ወደፊት እንዲገሰግር በማድረጉ ሂደት ውስጥ ደግሞ ሌላው ምን አይነት ድጋፍ ያስፈልገዋል በቀጣይ ስምን ማድረግ አለበት ከሌሎች ውስጥ የሚለው በተለይ ደግሞ ድጋፍ የግድ ነው። በፋኖ ኃይል መደገፍ የአማራ ብቻ ሰር ሁሉም ኢትዮጵያ የግዴታ ነው እና ምን መደረግ አለበት የሚለውን በዛችሁ ጠቆም አድርገን ባጭሩ እናጠቃለን። እናንተ ከዛ ኢንጂነር ይጠቃላል። በጣም ጥሩ በጣም አመሰግናለሁ ጀሪ። ስለዚህ በተለይ በሸዋ ግዛት በኩል እየተደረገ ያለው ሰራዊቱን ቀጠነ ማቃየር ቃሴ ውጤታማ ተግባራት እየታዩበት ነው ያለው ሰራዊቱ ከቦታ ቦታ በተቀያየረበት ጊዜ ምንም አይነት እንከም ሳይገጥመው በደንብ በጀግንነት እያሳየ እንደሆነ በተለይ በዚህ በሚዳ መራኛ በመራኛ ከተማና ተጉራ አካባቢ በቅርቡ የነበረውን የውጊያ እንቅስቃሴ እንደማሳያ የሆን ዘንድ አንስቻለሁ። በአጠቃላይ በዚህ የሰራዊት ማቀያየር እንቅስቃሴ ውስጥ በጣም ውጤታማ ስራዎች የተሰሩበት እንደሆነ ሰራዊቱም ለውጊያ መውጣቱን ለጦርነት መውጣቱን የአማራ በደንብ የሚያውቀው በየትኛውም የአማራ አካባቢ ተንቀሳቅሶ መዋጋት ሲችል ነው እንጂ የተወለደባት ሰፈር መንደር አካባቢ ብቻ የሚቀመጥ ከሆነ ልክ ምንድን ነው ሲሞቅ ሲፋጅ በማንቻ ሲቀዘቅዝ በእጅ እንደሚባለው ሲርባው እናቱ ቤት እየሄደ ሲጠማው እናቱ ቤት እየሄደ ሲበርጃው የአባትን ጋቢ እያመጣ እየነበሰ እዛው በቅርብ ከቤተሰቦቹ ጋር ሆኖ ሲሰዋ እናቱ እያለቀሰች ደረት እየተደቃ ምን እየተባለ የሚሆን ከሆነ ያን ያህል ውጤታማነቱም ብዛም አይሆንም። እንደ ሰለጠነ ዘመናዊ ፕሮፌሽናል አርሚን የመንቀሳቀስ እድሉ ደካማ ነው የሚሆነው። የአንድ አካባቢ የጎበዝ አለቃ፣ የአንድ አካባቢ ጸጥታ አስከባሪ ብቻ ነው ሆኖ ሊቀጥል የሚችለው። ስለዚህ ከዚህ አንፃር ይሄ መሆኑ በጣም አበረታች ነው በሚል ያየ ነው። እንግዲህ በሌሎች ቀጠናዎችም ይሄ ተጠናክሮ መቀጠል አለበት። በአንዳንዶች አካባቢ የተጀመሩ ስራዎች እንዳሉም ጭምር የምናውቀው ነው። ይሄ በደንብ አርበኞች አምስት አመት ሲዋጉ እንኳን ቤታቸውን እያቃጠሉ ይወጡ ነበር። በነገራችን ላይ አርበኞች ወደ ጫካ ሲሄዱ፣ ወደ ትግል ሜዳ ሲሄዱ ቤታቸውን ዳግም ቤት አለ ብዬ ንብረት አለ ብዬ ትዳር አለ ብዬ ምን አለ ብዬ ላልመለስ ከነጻነት በፊት ወደ ቤቴ አልመለስም፣ ጣሊያንን ከዚህ ሳላስወጣ ወደ ቤቴ አልመለስም ብለው ቤታቸውን ጭምር እያቃጠሉ ይወጡ ነበር እና አንዳንድ ጊዜ በጣም የሚያስቀው ጣሊያኖች ናቸው ብዙ ጊዜ ቤት የሚያቃጥሉ የአርበኞቹን ቤቶች እየሄዱ ያቃጥሉ ነበር እና አርበኞቹ የራሳቸውን ቤት አቃጥለው ሲወጡ ሲያዩ አይ የወገን ሀይል ነው ያቃጠለው፣ ስለዚህ እዛ አካባቢ ወገን ገብቷል ማለት ነው ብለው የሄዱ የጣሊያን ወታደሮች የአርበኞች አፈሙዝ ውስጥ ይገቡ ነበር፣ ኢላማቸው ውስጥ ጭምር ይገቡ ነበር እና በዛው በሰዓትን በጥይትም እያሉ ይዋጉ የነበረበት ጊዜ ጭምር በጣም በርካታ ነው። እና ያ ነው በተዘዋዋሪ ያ ነው እየተፈጸመ ያለው አሁን ሸዋ ላይ እየተፈጸመ ያለው ያ ነው በተዘዋዋሪ ማለት ይቻላል ታጋዩ በደንብ እንዲቆርጥ የሙሉ ጊዜ ታጋይ የሙሉ ጊዜ አርበኛ መሆኑን እንዲያስብ እንደው ዝናብ ሲሆን ወደ እናቶ ቤት ወደ አባት ቤት እየሄደ እየተጠለለ የሚዋጋበት እንዳይሆን ዝናቡንም፣ ፀሐዩንም፣ ብርዱንም፣ ረሃቡንም፣ ሙቀቱንም ምንም ተቻችን ቁሞ በደንብ መዋጋት የሚችልበት እና በእውነተኛ የሀገር መከላከያ ሰራዊት ሆነ እያልክ ነው። በቃ እሱ ማለት ነው። እንደሱ አይነት ቁመና እንዲኖረው የማድረግ ስራ ነው እየተሰራ ያለው። ይሄ በደንብ ወደፊትም ልንመጣበት እንችላለን፣ በስፋት እና እነ መይሳው ካሳን ጽፍሎስ የሀገር መከላከያ ሰራዊትን በኢትዮጵያ ለመጀመሪያ ጊዜ ሲያቋቁሙ ይህንን ነበር ሲያደርጉ የነበረው። የዛ ተመሳሳይ ቅጅ ነው አሁንም እየተደረገ ያለው እና ይህ በደንብ ተጠናክሮ መቀጠል ያለበት ጉዳይ ነው ብዬ አስባለሁ። ሌላው የአርበኞች አባት አርበኞች ስልጠና አሁን ካዶናይ ጋር ስናነሳ እንደነበረውም እንዲሁም በስፋት እየተሄደበት ነው፣ በየቀበሌው፣ በየወረዳው፣ በየመንደሩ አባት አርበኞች በራሳቸው እየወጡ እየሰለጠኑ ነው ያሉ ወታደራዊ ስልጠናዎችን እየሰለጠኑ ነው ያሉ እና ከዛ በኋላ ስራቸውን ይሰራሉ። ገበሬው ከሆነ ያርሳል፣ ይዘራል፣ ያጭዳል፣ ይከምራል። ነጋዴም ይነግዳል፣ ሌላውም ስራውን ይሰራል። ግን ጠላት በሚመጣበት ጊዜ ግን ወታደር ነው ታጥቆ ነው የሚቀመጠው። መሳሪያው ቤቱ ነው፣ መሳሪያው የእርሻ ቦታው ነው፣ መሳሪያው የንግድ ቦታው ነው። ሱቁ ውስጥ መሳሪያውን ይዞ ነው የሚቀመጠው። ስለዚህ ጠላት አንድ ረ ጠረቱ መተ ጠ ንኳንክላሹ አንድ ሰራዊት በሚሄድበት ጊዜ ንጽሕናኑ ሰው ቤቱን እየዘጋ እየለቀቀ ይሰድዳል። ወደ ቻድ ይሰድዳል፣ ወደ ኢትዮጵያ ይሰድዳል፣ ጎንደር የሚገባው በጣም ብዙ ነው። ወደ ሌሎች አካባቢዎችም ይሰድዳል። በተመሳሳይ በኮንጎን ብናይ የኤም ሀያ ሶስት አማጽያን እያጠቁ በሚሄዱበት ጊዜ የጎማ ከተማ ነዋሪዎች ወደ ኪንሻሳ ምናምን እንደዚህ ይሄዳሉ ወደ መሀል ኮንጎ ይሄዳሉ። እንደዚህ አይነት እንቅስቃሴዎች ነው ያሉት፣ የዓለም ታሪክ ነው። ከዚህ በተለየ መልኩ በኢትዮጵያ ግን በደንብ ራሱ የህልውና ስጋት ያለበት ህዝብ ነው እና ልክ እንደ እስራኤላውያን ብሔራዊ የወትድርና ስልጠናዎችን እየወሰደ ራሱን እንዲከላከል የማድረግ ስራዎች እዚህ ወንድሞቻችን ኤርትራውያን ወንድሞቻችን ብሔራዊ ውትድርና ስልጠና ይወስዳሉ፣ አይደል እንዴ? መጀመሪያ ሚወስዱት ይህ ነው። ለአቅማዳም እንደደረሱ ለአቅማዳም እንደደረሱ ይሄን እና